በጣም የሚገርም ነገር ተፈጥሯል ማለት ነው። መቲ የማሚቲ ልጅ ሆና ተገኝታለች። እንግዲህ ማሚቲ መቲን ስታይ ልጅ ብላ እንግዲህ በጣም ነው የወደቀችው፣ ማለት ነው። መቲ ዛሬ በጣም ተደስታን ነበረ። እሱም እዩኤል ተጋብተናል ሚስት ሆነሻል ብሏት፣ በጣም ነበር ደስ ያላት። በነገራችን ላይ ማሚቲ ርብቃን በዚህ ልክ የጠላቻት በማሚቲ ማለት ነው በሁለትም ነገር ነበረ አንደኛውና ዋነኛው የዩ እህቱ ሆና ስለተገኘች ነው። ግን የዩ እህቱ ሆና ብትገኝስ እዩኤልን በዚህ ልክ እኮ ትወደዋለች ማሜቲ፣ ያው ምንም እንኳን አንተ አንተ አቅም የለህም አንተ አትችልም የሆነ እሱን ዝቅ የማድረግ ነገር በአቤልም ሆነ በማሜቲ በኩል እዩኤልን በጣም ዝቅ ዝቅ የማድረግ ነገሩ እንደቀጠለ ቢሆንም፣ ነገር ግን ማሜቲ እዚህን ያክል አትጠላውም። ርብቂን ደግሞ አይንሽን ላፈር ነው የምትላት እና እንዴት ነው ነገሩ? የማሜቴ ጉዳይዋ ምንድን ነው ስንል እንግዲህ ማሜቴ ምንም አልያዝ አልጨበጥ ያለች ሰው ናት። ለዛውም እሷን ብላለች፣ ለዩኤል ማለት ነው እንደዚህ ነው መሆን ያለብኝ፣ ማልያዝ ማልጨበጥ ብላ ነበረ። ለምንድን ነው አልያዝ አልጭበጥ ያለችው? አሁንስ ደግሞ መቲን ልጄ ብላለችው እውነት ልጇ ናት ወይስ አይደለችም የሚሉትን አንዳንድ ነገሮችን የምናዩ ይሆናል ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛልኝ ብያላችሁበት ዛሬ እንግዲህ እጅግ ተወዳጁ ርብቃ የተሰኘውን ድራማ ይዤ ላችሁ መጥቻለሁ እስከ ቀጣዩን ክፍል ማለት ነው። እናም እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ክፍል 26ን ይዤላችሁ መጥቻለሁ እና እንግዲህ እዩኤል ዛሬ በጣም ደስ ብሎ ተፍንክንኮ ነበረ ማለት ነው። ምክንያቱ ደግሞ የወረቀቱ ጉዳይ ነው። የወረቀቱን ጉዳይ ለማስፈጸም ከመቲ ጋር እየጋብቻ የፌክ ጋብቻ ወረቀትም አሰርቶ ነበረ። ነገር ግን ይዞት የሄደው የውርስ ወረቀት ፌክ ነው። ምክንያቱም አቤል እዛ ጋር ያስቀመጠው የፌክ ወረቀት ነው። ለምን ከተባለ ማሚቲንም እዩንም ስለማያምናቸው እዛ ጋር ያስቀመጠው ከላይ ፌኩን ነበር። እዩ እንግዲህ ፌኩን ይዞ ሄዶ በቃ አቤልን በላሁት አገኘሁት፣ ከዚህ በኋላ ኔ ባለ ሀብት ነኝ፣ በሀብት ማማ ላይ እንዴት መመላለስ እንዳለብኝ እያለ ልምምድ ላይ ነበረ። እና መቲንም ነግሯታል። ከዚህ በኋላ እኛ በሀብት ማማ ላይ መመላለስ ነው ያለብን፣ ዘና በይ ባይሆን ግን፣ በእርግጥ ደስታሽን ግን በልኩ አርጊው እያላት ነበር። እሷ በጣም ተደስታ ከአቅም በላይ ሆኖባት ነበር ደስታዋ። በኋላ ላይ ግን ወረቀቱ ሲረጋገጥ የውርሱ ወረቀት ፌክ ነው፣ ኮፒ ነው ስለዚህም በጣም አዝኖና ተናዶ መቲንም በቃ ሂጂ ከዚህ ብሎ አኗዷት ነበረ። መቲም ተናዳ ከሄደች በኋላ እንግዲህ ለአዙ ደውላ እዩ አለ ወይስ የለም ብቻ ነው የጠየቀችው። አለ ስትባልም መጥታ ማሚም ነበረች። ሁሉም ባሉበት ፊት ዩኤል ስትል ነው እንግዲህ ማሚ መሬት ላይ የወደቀችው ማለት ነው። በነገራችን ላይ ማሚ የደነገጠችው ድንጋጤ ለምን እንግዲህ፣ ባለፈው ክፍል በክፍል ሀያ አራትም እንደተመለከትነው ሀያ አምስትም ምን ነበረ ማሚ እያለቀሰች ነበር። በተለይ በክፍል ሀያ ሶስትና ሀያ አራት ላይ በጣም እያለቀሰች ነበረ። የኔ ሚቲቲ በቀል ቤቴ ድረስ መጥቷል፣ እበቀለልሻለሁ እያለቻት ነበር። እዚህ ጋር ግን ማሚ ግራ የምታጋባው ማለት ነው። መቲ ዚህ ቤት ስትመጣ እኮ የመጀመሪያ አይደለም። ከዚህ በፊት አንድ ጊዜ መታ እንደውም የአቤልና የርብቃን ፎቶ ግድግዳ ላይ አይታ ማለት ምን ማለት ነው ብላ ተደናግጣ ነበረ። በዛ ሰዓት ማሚ አይታታለች ልጅ ያላለችም። አሁን ላይ ማሚ ልጅ ያለችው ለምንድ ነው? ነው እንግዲህ ልጇ ሁና የምር መቲ የእሷ ልጅ ሁና ከሆነ ርብቃን መበቀሉ ልክናት። ምክንያቱም አቤልን በጣም አቤል ለነገር እኮ አቤል ነው የሚወዳት እንጂ መቲ እኮ አቤልን አትወደውም። መቲ የምትወደው እዩኤልን ነው። ማሚቲ አሁን ላይ ርብቃን እየተበቀለች ያለችው ለመቲ አስባ ከሆነ ተሳስታለች። ምክንያቱም መቲ የምትወደው የምታፈቅረውም እዩን እንጂ አቤልን አይደለም። ርብቃ እንደውም አቤል እስካሁን ድረስ የሚወዳት ይመስላት ነበረ። እሱን ደግሞ እንደማይወዳት ያኔ የወጡ ጊዜ ማለትም ርብቃና አቤል ከሀገር ወጥተው የተዝናኑ ጊዜ ነግሯታል። እኔ ኮ መቲን በእኔ ብቻ ነኝ መወዳት። በዛ ላይ ደግሞ ተጣልተን እንኳን እኔ ተለማመጭ ነው እንጂ እሷ አንድ ቀን እንኳን ለርቅ አትመጣም። ስለዚህ በቃ አትፈልገኝም። እኔ ነበር ሳሳድዳት የነበረው፣ አሁን ላይ በቃኝ ብሎ አቁሟል። ስለዚህ በቃላይ ማሚ ልክ አይደለም ማለት ነው። በሌላ በኩል እንግዲህ ግራ ተጋብታ ግራ የምታጋባው ማሚቴ ከዚህ በፊት ደግሞ የርብቃ ቤተሰቦች ልጇን እሷ ወደ ውጭ ስትሄድ ልጇን እነሱ ጋር ተታ ሄዳ ከዛ እነሱ ደግሞ ወደ ውጭ ልከዋት እና ምኑን አይሆን ኔ የሚጥጥዬ ልጅ ያሚቴት እየጣቷ ምን እየሰራ ይሆን ብቻ እያለቃቀሰች ነበረ ማለት ነው። እና ማሚቴ አሁን ላይ ግራ ብታጋባም አቤል ግን ርብቄን የነካ ቀድሞ ኔጋ ነው ጸቡ በርብቄ የመጣ በአይኔ ላይ መጣ ብቻ ብዙ ብዙ ነገር ብሏልኝ። ርብቄን ለቀቅ አርጉልኝ፣ ርብቄን አትንኩብኝ። ብቻ እንደዚህ ያለ ተሰምቷል። በጣም ነው ደስ የሚለው። ፍቅር እንደዚህ ነው እንግዲህ። ርብቄን እንግዲህ ልጇ ያው በተለይ በአሁኑ ልጇ በደንብ ገፍተዋልኝ፣ ደስ የሚል ነው ማለት ነው እና እንግዲህ ሪች በጣም ጎበዝ ልጅ ናት። በነገራችን ላይ ከርብቄ ይልቅ ሪች በጣም ጎበዝ ልጅ ናት። እና ማሚ ርብቃን ከማስቀየም አሁንም ቢሆን ወደኋላ አላለችም። ደግሞ እቺ ክብር የሌላት ቤተሰቦቿ ክብር የሌላቸው ለምን ብሩክ ስለመጣ ማለት ነው። ምክንያቱም ድግስ ሳይደገስ ሳታገባ በምን ምን ሳይሆን እንዴት ቤት ድረስ ወንድሟ ይመጣል የሚል ነው እንግዲህ ምን አይነት ክብረ ቢስ ናቸው ብላ ቤተሰቦቿን ጭምር ማሚቴ ተሳድባለች። በዚህ ሰዓት ታዲያ ሪች ቀውጠዋለች ማለት ነው። በጣም የተናደደችው እንዴ ርብቂ በቃ አሁንስ በቃ እንዴ ያንቻል በቃ ብሎ ምን አንቺ እኮ ስለማትናገር እኮ ነው ያንቺ አልበቃ ብሎ ቤተሰብ እያሰደብሻለሽ ብላ ብቻ እብድ ነው የሆነችው። እብድ በነገራችን ላይ ትክክል ናት። ምክንያቱም ሰው ፍቅር ማለት እንደዚህ አይለይም ዘር ምናምን። በተለይ ደግሞ እኔ የከሌ ልጅ ነኝ እኮ የተከበርኩ ነኝ እኮ የተከበራችሁ ስለሆናችሁ ፍቅር መያዙን ወደኋላ አይልም። ፍቅር ምን ላይ እንደሚጥል አይታወቅም። ስለዚህ ርብቄ ደግሞ ምንም ሀሳት አልሰራቸው። መወደደች ያፈቀረች መጣች የቤት ሰራተኛ እስከ መሆን ድረስ ውለታ ነው የከፈለችው ለፍቅር። በነገራችን ለፍቅር የዚህን ያክል መስዋዕትነት ከፍላለች ርብቄ ማለት ነው። ከዚያ ያለፈ ምንም ያደረገችው ነገር የላትም። ማሚቲ ግን በዚህ ልክ በጣም ክፉ። እስኪ የእሷ ልጅ አሁን ርብቄ ልጇ ብትሆንስ አንዳንድ ጊዜ እንኳን ሴት ልጅ እያላት ማለት ነው ነገሩ እሷ ለርብቃ እየጠመመች እየተጠናገለች ስላለች ነው የእሷ ልጅ እውነት ልጇ ከሆነች መቲ የእሷ ልጅን በዚህ ልክ እየማቀቀች ያለችው ማለት ነው እዩ ጥቢያ ጥቤ ነው የሚጫወጥባት እንደፈለገ ነው የሚያደርጋት ደስ ሲለው ደውሎ የኔ ውድ እንገናኝ ይላታል ደስ ሲለው ደግሞ ያጮላታል ማለት ነው እዩል ስለዚህ እኛ የምንሰራው ግፍ ለልጆቻችን ይተርፋል። አሁን ማሚቲ በርብቃ ላይ የምታደርገው ግፍ በሙሉ እዩኤል መቲ ጋ እያደረገው ነው። እንደፈለገው ነው የሚያሽከረክራት። ሲፈልጋት አብሮ ያድራልኝ፣ ሳይፈልጋት ደግሞ ዘርበ ከዚ ይላታል። ሲፈልገው ለሱ ጥቅም መስሎ ሲታየው ወይም ደግሞ አሁን ስንት ጊዜው ትቷት ትቷት ቆይቷል። አሁን ላይ ግን ወረቀቱን ለመፈረም ግዴታ ወይ ሚስት ወይ እህት ወይ አባት ወይ እናት ምስክር ያስፈልጋል ሲባል ደግሞ ሲያስታውስ ትዝ አለችው። በቃ እሷ ጋር ልደውል በአጣ ቆየኝ ማለት ነው ያረጋት ለማሚቴ ልጅ በነገራችን ላይ ይሄ ራሱ ሲያንስባት ነው በጣም ክፉ ነው የሆነችው ርብቃ ደግሞ በጣም ጨዋለች ስለሆነች ሳሎን መውጣት ሁሉ አስጠላት ተሳቀቀች እዩ እንኳን አቤል እንኳን ነው የቶሎ ውጭ ላይ እንሆን ሳሎን ላይ እንሆን ሲላት አልሆንም ነው የምትለው ለምን የማሚቲን ፊት ላለማየት ከመሬት በቃ ልክ ስታያት ሌላ ሰው ነው የምትሆነው ሳታያት ይሻላል እና በጣም ነው እያንገላተቻት ያለችው ማለት ነው እዩኤል ደግሞ አሁን ላይ በጣም ፎክሯል እንግዲህ እዚህ ጋር የሆናት በእውነቱ ማለት ነው ርብቄ ርብቄን፣ አለቃትም። አሁን እሷ ፌክ ያደረገችው ይመስል እዩ ተሳስቷል። ምክንያቱም አቤል ነው ፌክ ያደረገው። አቤል ለምንድን ነው ፌክ ያደረገው? ማሜቴና እዩ አርፎ እንደማይቀመጡ አቤል ጠንቅቆ ያውቃል። ስለዚህ ምን አድርጓል? ፌክ ወረቀት አስቀመጠላቸው አገኘሁ ብሎ ስንት ብሩን ጨርሶ የፌክ ወረቀት አሰራ ማለት ነው የትዳር እንግዲህ አሁን በጣም የተደሰተችው መቲ የምር ያገባት ህጋዊ ያደረጋት መስሏት፣ በቃ በጣም ደስ ብሏት፣ ዛሬ ታዲያ የት ነው የምንሄደው? በቃ የልጅ ነገር እንደዛ እያለች ነው። እሱ ግን ፌክ እንደሆነ ጋብቻው ብቻው ስለገባው ምን አለ? አይ ብዙ አትደሰቺ፣ ደስታሽን በልክሽ አድርጊ ዋላት ማለት ነው። ለምን እሱ ፌክ ነው ያገባት፣ የፌክ ወረቀት ነው የሰጣት። ለዛ ነው አሁን ቤት ድረስ የመጣችው ወረቀቱን ስታየው ፌክ እንደሆነ ሲገባት ቤት ድረስ መጣች ማለት ነው። እያንኳኳች ከዛም ቀድሞ ደግሞ ደውላ ምን እየሰራች ነበረ ስልክ ለምን ቶሎ አታነሽም? ብላ ስትጠይቃት ማለት ነው አዜቴን አዜቴ ደግሞ ምንድን ነው ያለችው? አዙ ልብስ እያጠብኩ ነበር። የምርጧን ማናት ደግሞ ምርጧ? ርብቃ ብቻ። በጣም ቀወጣችው ማለት ነው። አሁን ላይ ርብቃን የሚጠላ ሰው ብዙ ነው፣ የቤቱ ሰው ማለት ይቻላል። ምክንያቱም ማሜቴ እዩ ተነስቶባታል። እንግዲህ እኔ ጓደኛ እኔ ሚስጥረኛ ሲላት እንዳልነበረ አሁን ላይ ሰዓት ለብሶ ሰዓት ጉርሶ ተነስቶባታል ማለት ነው። አለቃትም ደምንባ ነው ማስለቀሳት ይቅር ባለ ማለት እንግዲህ ይቅርታ አላደረግልሽም ብሎ ሊያስለቅሳት ነው ትክክለኛውን ወረቀት እስካላመጣች ድረስ ማለት ነው። አሁን ላይ ግን ርብቃ ፈልጋ ትክክለኛውን ወረቀት ከሰጠችው በጣም ነው የሚደብረው ማለት ነው ግን አቤል እዛ ጋ ትክክለኛውን ኦሪጂናሉን አላስቀመጠም እንዳንል ደግሞ አስቀምጠዋን ለምን ሂዶ ፈልጎ አይቶት አግኝቶት። ርብቃ ደንግጣ ነበረ። አቤል ወረቀቱን ሲፈልግ ካላገኘው የት ሄደ ይለኛን ከዛኔ ምንድ ነው የሚውጠው ብላ በጣም ነበር የደነገጠችው። ነገር ግን እሱ ምንም አላላትም፣ ምክንያቱም አግኝቶታል አለ ነው ያለው። ስለዚህ እዛ ቦታ ላይ ኦሪጂናሉ አለ ማለት ነው። ስለዚህ አሁን ላይ ዩኤል ተበላ ዩኤል እንግዲህ ምንድነው ያደረገው ርብቃ ከዚህ ቤት እንድትባረር አሁን ለርብቂ ጥሩ ይመስላል ማሚቲ ርብቂን ስታንገላታት ለምን ርብቂን እንዴት አደረጋለች ለምን ርብቂን ይላል አስር ጊዜ ነገር ግን እሱ ነው እንደውም ለርብቂ ትልቅ ጠላት እንዴ ካሜራ እኮ ደቅኖ ነበረ ርብቂ ወረቀቱን አንስታ ስታወጣ ለእሱ ስትሰጥ አለም ስታወጣ ለምን ወረቀቱ ጠፋ ሲል ያኔ እዩ አቤል ወረቀቱ ጠፋ ሲል እዩ ደግሞ አምጥቶ ካሜራውን ለማሳየት ምን አድርጎ ነበረ? ቀርጿት ቱላ ነበር ማለት ነው። ስለዚህ በአሁኑ ርብቄ በፍጹም ነው የማትስማማለት። ከተስማማች በእውነት በጣም ነው የሚደብረው እና ይህን ይመስል ነበር። ቀጣይ ግን ማሚቲ ልጇ ሁና ትገኛለች፣ መታሰቢያ ወይስ አትገኝም ስንል ልጇ ሁና ከተገኘች በቀሉ፣ አዎ ያው ማለት እስኪ እናንተ ምን ትላላችሁ? ቤተሰብ ልጇ ትሆናለች ወይስ ልጇ አትሆንም መት እና ይሄን ይመስል ነበር። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። ነገ ግን በቀጣይ ይችላችሁ የሚመጣ ይሆናል። ትክክለኛውን ነገር ላይክ ማድረግ አትርሱ። ተወዳጆችዬ ሰላማችሁ ብዝት ይበለልኝ በያላችሁበት።